አንደኛ ቁም ሁለተኛ መሄድና አሁን ስልሳኛው ላይ ስንት ነው ሲባዛ ቁም፣ ተራ ቁጥር ቁም ተራ ቁጥር አምስት ሁለት ሲባዛ በአምስት አስር ይመጣላችሁ። አሁን ደግሞ ከረር አምስት፣ ስምንት፣ አስራ አንድ፣ አስራ አራት እያለ ነው የሚሄደው ስለዚህ ቁም እኩል ይሆናል አምስት ሲደመር ሶስት ሲባዛ ማንን ነው የምናበዛው? ቁም ተራ ቁጥር ሲቀነስ አንድ። የመጨረሻ አራት ዘጠኝ አስራ አራት አስራ ዘጠኝ። ጤና ይስጥልኝ። የዛሬው መወያያችን ትንሽ ጠንከር አድርገን ለማየት እንሞክራለን። ቁም ተራቁጥን ወይም የፓተርኑን ማጠቃለያ የፓተርኑን ማጠቃለያ ስለማየት ነው። አሁን ኤክሰርሳይዝ መስራት ሳይሆን የፓተርኑን ማጠቃለያ እንዴት አድርገን እንደምንመሰርት ስለማየት ነው። እዚህ ጋር እንደምትመለከቱት ከእነዚህ ውስጥ አንደኛና ሁለተኛውን መሰረት በማድረግ ሌላ እዚህ ጋር የሚሰራቸው አሉ። እነዚህ እዚህ ጋርም ለማብራራት ይሞክራቸዋሉ። እዚህ እነዚህ እነዚህ እና ተጨማሪ አንድ ሁለት አጠቃላይ በአምስት ምሳሌዎች ለማየት እንሞክራለን። ወደ ውይይቱ እንሄድ፣ እጅግ ጠቃሚ የሆነ ነጥብ ነው የምናገኘው። በምሳሌ አንድ ልጀምር፣ በምሳሌ አንድ ልጀምር። ምሳሌ አንድ ላይ እዚህ እንደምትመለከቱት አንደኛ ቁም ሁለተኛ ቁም ተራ ቁጥር ይባላሉ። እነዚህ እነዚህ ቁም ተራ ቁጥር አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እነዚህ ደግሞ ቁሞች ናቸው። በአንደኛው ላይ አንድ ከዚያ ሁለት አንድ ጨምሮ ማለት ነው። ከዚያ ሶስት ከዚያ አራት ምን እያደረገ ነው የሄደው? አንዳንድ እየጨመረ ነው የሄደው። አንዳንድ አንዳንድ እና የዚህ ከቀላሉ ሊጀምር ብዬ ነው። የዚህ የፓተርኑ ማጠቃለያ እኩል ነው የፓተርኑ ማጠቃለያ ቁም እኩል ነው ቁም ተራ ቁጥር ጋር። በቃ አሁን እንደዚህ እያለ የሚሄድን አንድ ሁለት ሶስት አራት እያለ የሚሄድን ሰላሳኛው ስንት ነው ተብለን ብንጠየቅ ሰላሳ ነው የምንለው። ምንም ሌላ ተአምር የለውም። ስልሳኛው ስንት ነው? ስልሳ እንላለን ማለት ነው። እሺ ወደ ሌላ ምሳሌ እስክንሄድ እዚህ ጋር እንመልከት። ቁም ተራ ቁጥር የሚባሉት እነዚህ አንድ፣ ሁለት፣ ሶስት አራት ናቸው። አንደኛው ቁም ተራ ቁጥር ላይ አራት አለ፣ ሁለተኛው ላይ አምስት አለ፣ ሶስተኛው ላይ ስድስት አራተኛው ላይ ሰባት እንዲህ እያለ መሄድ እና አሁን ስልሳኛው ላይ ስንት ነው? ይህንን የፓተርን ማጠቃለያ ማምጣት መቻል ማለት በቀላሉ ቀመሩን ማግኘት አሁን ስልሳኛ ስንት ነው የሚሆነው? እንደ እየጻፍን መሄድ እጅግ አድካሚ እኮ ነው። ስልሳኛ አንድ፣ ሁለት፣ ሶስት፣ አራት እያን እስከ ስልሳ ድረስ ጽፈን ከዚያ አራት ደርሰናል። ቀጣዩ ላይ ደግሞ አምስተኛ ላይ ሰባት፣ ስምንት ከዚያ ዘጠኝ ከዚያ አስር እያንጽፈን ስልሳኛው ስልሳኛው እስከምን ደርስ ድረስ መሄድ። እሺ ከሱ ይልቅስ ቀመሩን ማምጣት አለብን። አሁን እንዴት ነው የምናመጣው? የምናመጣበትን መንገድ ተመልከቱ። እንግዲህ አራት ማለት ሶስት ሲደመር አንድ የሚገናኙበትን መንገድ መፍጠር ማለት ነው። አምስት ማለት ሶስት ሲደመር ሁለት፣ ስድስት ሶስት ሲደመር ሶስት፣ ሰባት ሶስት ሲደመር አራት። በጣም ጥሩ። ከዚያ ምን አየን? ሁሉም ጋ ሶስት ሶስት ሶስት ሶስት የሚል ነገር አየን። ከዛ ሲደመር ሲደመር ሲደመር ሲደመር የሚል አየን። ከዚያ ከመደመር በኋላ ግን አንድ ሁለት የምትል ነገር አለች። ይቺ ከማን ጋር ትመሳሰላለች? ከቁም ተራ ቁጥር ጋር። አንደኛ ቁም ተራ ቁጥር ላይ አንድ፣ ሁለተኛ ቁም ተራ ቁጥር ላይ ሁለት፣ ሶስተኛ ላይ ሶስት። ስናጠቃልል ቁም እኩል ይሆናል። ቁም የሚባለው እንግዲህ ስልሳኛውን ተናገሩ፣ ሰባኛውን፣ መቶኛውን ተናገሩ ብትባሉ ማለት ነው። ቁም ስልሳኛው ስልሳኛው ላይ የምናገኘው እንደ ማለት ነው። እንግዲህ በዚህ ባጭሩ ልምጣላችሁና ይችን አናውቃት የምንበልና አራተኛው ላይ እንደዚህ እያለ ብሄድ አራት፣ አምስት፣ ስድስት ብሎ የሚቀጥል ቢሆን እና አራተኛው ላይ ስንት ይሆናል ብንባል አራት እኩል ይሆናል። አራተኛው ላይ ማለት ነው። ሶስት ሲደመር እሺ ሶስት ሲደመር ቁምተራ ቁጥር ስንተኛው ላይ ነው? አራተኛው ላይ ነው የተጠየቅ ነው አይደል? ሶስት ሲደመር ቁምተራ ቁጥር አራተኛው ላይ ነው አራት፣ እሺ፣ ሰባት ይሆናል። ይኸው ሰባት መጣ ማለት ነው። አሁን ደግሞ ከረር እያለ እየመጣ ነው። ሶስተኛ ኤግዛምፕል ይመስለኛል ይሄ ሁለት፣ አራት፣ ስድስት፣ ስምንት እያለ ነው የሚሄደው መቶኛው ላይ ስንት ይሆናል? እስከ አራት ተነገራችሁ። በዚህ አይነት አካሄድ እሺ፣ ሁለት ማለት ሁለት ሲባዛ በአንድ፣ አራት ማለት ሁለት ሲባዛ በሁለት፣ ስድስት ማለት ሁለት ሲባዛ በሶስት፣ ስምንት ማለት ሁለት ሲባዛ በአራት። አሁን ምን አየን? ሁለት ሁለት ሁለት ሁለት ሲባዛ ሲባዛ ሲባዛ ሲባዛ እዚህ ጋር አንድ አለች ይች አንድ ከዚህ ጋር ትመሳሳለች። ሁለት ስለዚህ ቁም እኩል ይሆናል ሁለት ሲባዛ ቁም ተራ ቁጥር ሶ ሀያኛው ላይ እሺ፣ በቀላሉ እንድንስማማ አምስተኛው ላይ ስንት ነው የሚሆነው? በዚህ ዝም ብለን እስኪ በባህላዊ አካሄድ አራት፣ ስድስት፣ ስምንት፣ አምስተኛው ላይ አስር ነው የሚሆነው አይደል? አስር አናውቀውም እንበልና አምስተኛው ላይ እኩል ይሆናል እ ሁለት ሲባዛ ቁምተራ ቁጥር ቁምተራ ቁጥር አምስት ሁለት ሲባዛ በአምስት አስር መጣላችሁ። አሁን ደግሞ ከረር አምስት ስምንት አስራ አንድ አስራ አራት እያለ ነው የሚሄደው። እሺ ይህን ንሳ አምስት ስምንት ማለት አምስት ሲደመር ሶስት፣ እሺ አምስት ሲደመር ስድስት፣ እሺ አምስት ሲደመር ዘጠኝ በጣም ጥሩ። አሁን እዚህ ሸንጣና አምስት አምስት አምስት አምስት አለ፣ ግን እዚህ ጋር ሲደመር ሶስት ነው ሲደመር ስድስት ሲደመር ዘጠኝ፣ የሚያመሳሰላቸው ነገር የለም። እስኪ እንደዚህ እናርክ። ይቺን ስድስትን ሶስት ሲባዛ በሁለት ብናደርጋት፣ ይቺን ዘጠኝን ሶስት ሲባዛ በሶስት ሶስት ሲባዛ በሁለት ሶስት ሲባዛ ሶስት ሲባዛ በሶስት እሺ ወደኋላ መለስ ስል ሶስት ሲባዛ በሁለት እሺ አሁን ከዚህ ተረዳሁና ይችን ሶስት ምን ምን ብዬ መጻፍ እችላለሁ ሶስት ሲባዛ በአንድ ብላት ምንም ችግር አለው ምንም ችግር የለም ማንኛውም ቁጥር በአንድ ሲባዛ ከየት ተለማምጄ መጥቼ ነው ሶስት ሲባዛ በሶስት ወደኋላ ኋላ ስንመለስ ደግሞ ሶስት ሲባዛ በሁለት ስለዚህ ይቺን ሶስት ሲባዛ በአንድ ስለዚህ ይቺን ሶስት ሲባዛ በዜሮ እየቀነስኩ መምጣት ማለት ነው እሺ ስለዚህም ከመጀመሪያው ላይ አምስት ሲደመር ሶስት ሲባዛ በዜሮ ከሁለተኛው ላይ አምስት ሲደመር ሶስት ሲባዛ በአንድ አምስት ሶስተኛው ላይ አምስት ሲደመር ሶስት ሲባዛ በሁለት አራተኛው ላይ አምስት ሲደመር ሶስት ሲባዛ በሶስት ሁሉም ጋር ምን የሚያመሳስለው አለ? አምስት ሲደመር ሶስት፣ አምስት ሲደመር ሶስት፣ አምስት ሲደመር ሶስት፣ አምስት ሲደመር ሶስት ሁሉም ጋር አለ። ከዛ ሲባዛ ሲባዛ ሁሉም ጋር አለ። ነገር ግን ይቺ ዜሮ ይችን አንድ ይችን ሁለትን ይችን ሶስትን ምን ብዬ ላጠቃላት? ይቺ ዜሮ ማለት አንድ ሲቀነስ አንድ ዜሮ ይሆናል። ይች አንድ ማለት ሁለት ሲቀነስ አንድ፣ ይች ሁለት ማለት ሶስት ሲቀነስ አንድ፣ ይች ሶስት ማለት አራት ሲቀነስ አንድ። ስለዚህ ቁም እኩል ይሆናል አምስት ሲደመር ሶስት ሲባዛ ማንን ነው የምናበዛው? ቁምተራ ቁጥር ሲቀነስ አንድ በሶስት መጀመሪያ እናበዛለን። የሆነን ቁጥር አምስት ከመደመራችን በፊት ማንን ነው የምናበዛው? በሶስት ሁሉም ጋር በሶስት እናበዛለን። ሲደመር አምስትም አለ፣ ግን እዚህ ቅንፍ ውስጥ የምትገባዋ እሷ ናት። ማን ነው እዚህ ውስጥ የሚገባው? ቁምተራ ቁጥር ለምሳሌ አራተኛው እንባል ማለት ነው። አራተኛው አራት ሲቀነስ አንድ እንላለን ስንት ይሆናል? ሶስት ይችን ሶስት በሶስት እና በዛት አለን ሶስት ጊዜ ሶስት ዘጠኝ ሲደመር አምስት ሶ አስረኛው ቢሆን እንግዲህ አስር ሲቀነስ አንድ ዘጠኝ ዘጠኝ ሲባዛ በሶስት ሀያ ሰባት ሀያ ሰባት ሲደመር አምስት ሰላሳ ሁለት ነው የሚሆነው ማለት ነው የመጨረሻ አራት ዘጠኝ አስራ አራት አስራ ዘጠኝ እሺ፣ የመጀመሪያው አራት ከዚያ አራት ሲደመር አምስት ከዚያ አራት ሲደመር አስር ከዚያ አስራ ዘጠኝ ማለት ደግሞ አራት ሲደመር አስራ አምስት እሺ። አሁን አሁን አራት ሲደመር አምስት አምስት እንድትኖርችን አምስት ሲባዛ በሁለት ባደርጋት የዘመን 15ን አምስት ሲባዛ በሶስት አሁን ምን ሆነ? አራት ሲደመር አምስት አራት ሲደመር አምስት አራት እሺ ከዚያ ግን ሲባዛ ካለ በኋላ እዚሽ ጋር 3 እዚሽ ጋር ሁለት ካለ ወደ ኋላ ከቀነሰ ይህችን አራት ሲደመር አምስትን አራት ሲደመር አምስት ሲባዛ በአንድ ባደረጋት ምን ችግር አለ? እንግዳውስ ይህችን ደግሞ አራት ማለት አራት ሲደመር አምስት ሲባዛ በዜሮ ባደርገው ምን ችግር አለ? አምስት ሲባዛ በዜሮ ዜሮ ነው፣ ሲደመር አራት አራት፣ ምንም ችግር የለውም። አሁን ከዚህ የምንረዳው አራት ሲደመር አምስት ሲባዛ ሁሉም ጋር አለ። አራት ሲደመር አምስት ሲባዛ፣ አራት ሲደመር አምስት ሲባዛ፣ አራት ሲደመር አምስት ሲባዛ የሚል ሁሉም ላይ አለ። የተለያየው ሲባዛ ካልን በኋላ ያስቀመጥናት ነገር ናት። እሷ ነገር ደግሞ ምንድነች? በአራት ጊዜ ሶስት በሶስት ጊዜ ሁለት አንድ እየቀነሰ ስለዚህ የ የፓተርኑ ማጠቃለያ ቁም እኩል ይሆናል አራት ሲደመር አምስት ሲባዛ ቁም ተራ ቁጥር ሲቀነስ አንድ። እንዲህ ነው። በጣም በማስተዋል ነው እንግዲህ ይህንን ቀመር የምንፈጥረው። ለዛሬ እዚህ ላይ ይበቃናል። በደንብ ሁላችሁ ረጋ ብላችሁ ዳግማችሁ ዳግማችሁ፣ ዩት ላይክ ሼር ሰብስክራይብ አድርጉ። ወላጆችን ብቻ አመሰግናለሁ፣ ቤተሰቦች በሙሉ